ባህር ዳር ከነማ ከኢትዮጵያ ኃላፊነቱ የተወሰነ የግል ማህበር ጋር በቅርቡ ያደረገው ስምምነት ክለቡን ወደ ዓለም አቀፍ አሰራር ለማስገባት የሚያግዘው ወሳኝ ስምምነት መሆኑን የስፖርት ሳይንስ መምህሩ ዳንኤል ጌትነት ተናግሯል። የክለቡ ስራ አስኪያጅ ድውል ፈቃደ ስምምነቱ የክለቡን ተጠቃሚነት የሚያሳድግ መሆኑንም ጠቁሟል። እና ማርያም መስፍን ባለፉት አስር ዓመታት በውጤት ማጣት ጉዞ ውስጥ ቢገኝም ከሪያል ማድሪድ በመቀጠል ሁለተኛው ውዱ ክለብ ተብሏል። ማንቸስተር ዩናይትድ የገነባው ስም ታማኝ ደጋፊዎችን ሲያስገኝለት በመላው ዓለም በክለቡ መለያ ብራንዲንግ መታወቅ የሚፈልጉትም ብዙዎች ናቸው። ይህንን ክለብ ለምን አነሳሽ ብትሉኝ የሀገራችን ክለቦች ራሳቸውን ሸጠው ገቢ ከማምጣትና የገቢ አማራጮችንም ከመመልከት አንጻር የሚለካ ስራን ስለማይሰሩ ነው። ታዲያ መቀመጫውን ባህር ዳር ያደረገው የፕሪሜር ሊጎ ክለብ ባህር ዳር ከተማ ለመጀመሪያ ጊዜ ከኢትዮጵያ ኃላፊነቱ የተወሰነ የ ከግል ማህበር ጋር አስፈላጊ ስምምነት አከናውኗል። የተለያዩ ማስታወቂያዎችን ፕሮዲስ በማድረግ ክለቡን የሚያግዙ ስራዎችም ጋር አብሮ ይሰራል። የደጋፊዎች ምዝገባም ይካሄድበታል። ተጫዋቾቻችን አጠቃላይ ሙሉ መረጃ ጭምር የሚያዝበት እነዚህ እነዚህ ነገሮች ሁሉ ተካተው ፕላትፎርም ተዘጋጅቶላቸው ራን የሚደረጉ ነገር ናቸው እና ለሶስት አመት አግሪመንት ወስደናል። ይህንን ሀሳብ ይዘን ከስፖርት ሳይንስ ባለሙያ ጋር ቆይታ አደረግን። ራስን ከማስተዋወቅ ፕሮፌሽናሊዝምን ከመከተል አኳያ አንድ ክለብ ለምን ብራንዲንግ ወይም መለያ ያስፈልጓል? ለስፖርት ሳይንስ ባለሙያው ያቀረብኩት ቀዳሚ ጥያቄ ነበር። እግር ኳስ ነባራዊ ሁኔታ ወይም ስፖርቱ በአጠቃላይ ብናየው ወደ አለም አቀፋዊነት ያደገ የተለያዩ ፕላትፎርሞችን ሚዲያዎችን በመጠቀም ነው። ያ ነገር ደግሞ እንዲመጣ ያደረገው የብራንዲንግ ኮንሴፕት ነው። ወይም ደግሞ የአላቸውን አሰራር ሊሆን ይችላል፣ ምርታቸውን ሊሆን ይችላል። ሁሉንም ነገር በመሸጥና ለሌላው አለም እንዲደርስ በማድረግ የገንዘብ አማራጫቸውን የሚያሰፋሉ፣ የደጋፊዎቻቸውን የውስጥ ስሜት ወይም ደግሞ የራሳቸውን ኢሞሽናል ድንተናቸው ኮኔክሽናቸውን ከፍ እንዲል ያደርገዋል። አሁን ያለውን እግር ኳስም በአብዛኛው የመራውና አለም ላይ ታዋቂ የሆኑ ክለቦችን በነጠራ መነሻቸው ብራንዲንግ ጋር የሰሩት ስራ ነው። ስፖርት ክለቡ እነዚህን ስምምነቶች መፈጸሙ የገበያ አማራጩን ከመጨመሩ በተጨማሪ ወደ አለም አቀፍ ተቀባይነት የሚወስደውም ነው ይላል። ዶክመንቴሽን ነው የመጀመሪያው። የክለቡን እያንዳንዱን ዳራዎችን ኦርጋናይዝድ አድርጎ ማስቀመጥ ነው። ያ ደግሞ ለክለቡ በጣም ብዙ ፋይዳ ይኖረዋል። ለምሳሌ ክለቡ ዛሬ ያለበት የት ነው ያለው? ነገ የት ነው መድረስ የሚፈልገው? ከራእዩ ከክለቡ ራእይ ተልእኮና አላማ ጋር መገናኘት አለበት ተብሎ ይታሰባል። ክለቡ ውስጥ ያሉት ሌጋሲዎች ምንድን ናቸው? ምን ምን ስራ ተሰርቷል? በቀላሉ ሰው አክሰስ ማድረግ ይችላል ብዬ አስባል። ሁለተኛው ስምምነታቸው ኦንላይን የደጋፊዎችን መመዝገብና ዲጂታል አይዲ መስጠት ነው። ይህ ደግሞ ከተጠያቂነት ማን ምን ያክል ደጋፊ እንዳለው የትም ቦታ ሆኖ አክሰስ ማድረግ እንዲችል ያግዘዋል። ያ ደግሞ ተጨማሪ የገንዘብ ምንጭ ይሆነዋል። ኢቨንቶች ሲዘጋጁ በተመሳሳይ የክለቡን ብራንድ ነው የሚሸጠው። ክለቡ ብራንዱን ሲሸጥ ከተማውን ያስተዋውቃል፣ አጋር አካላቱን ያስተዋውቃል። ይሄ ታዲያ በጅምር ሲሆን ስራዎቹን በተገቢ መልኩ ለማከናወን ሙያው የሚፈልጋቸውን ባለሙያዎችን ማመቻቸት ያስፈልጋል ሲልም በአጽንዖት ተናግሯል። ባህር ዳር ከተማ ስፖርት ክለብ በስሩ አምስት ክለቦችንና አራት መቶ ሀምሳ አምስት ሰራተኞችን ይዟል። ክለቡ ከአጋሩ ጋር ያደረገው ስምምነትም ለሶስት አመታት የሚቆይ ነው።